ዛሬ ያጋጠምኝን ነገር ልንገራችሁ። እስቲ አንድ የቆም ብላችሁ ያዳምጡኝ። ና አንድ ጓደኛ የነበረች ና ደውላ፣ ዚነት እንደዚህ እንደዚህ አይነት ነገር ለመስራት ፈልግ ነበረ፣ ግን ሰዎችን ፈራው ቤተሰብ ፋሚሊ ምናምን ፈራዋለችኝ እና በጣም ገረመኝ እኔም። ምክንያቱም እኔ ያሳለፍኩት ላይፍ ስለሆነ በጣም ማድረግ የምፈልገው ነገር ነበረ፣ በጣም የምፈልገው ነገር ነበረ፣ እና ግን ሰዎች ምን ይሉኛል፣ ቤተሰብ ምን ይለኛል እያልኩኝ ወደ ኋላ ያስቀረኝ ነገር ነው። ይሉኝታ ማለት ነው። ሰው ምን ይለኛል ቤተሰብ ምን ይለኛል እያልኩኝ እኔም አልኳትኝ፣ አትፍሪ አልኳት። አንቺ ካመንሽበት ያ ነገር ይሳካል ይሆናል። አዎ ጥሩ ነገር ነው ብለሽ ካመንሽበት የወደፊት ህይወትሽን የማይበላሽ ነገር ከሆነ አድርጊው አልኳት። ማንንም አትስሚ። ሰዎች አንቺ ልታጥቂ ስቲ፣ ወደ ስኬት ልትጓዥ ስቲ አደናቅፎ ይጦልሻል። አንቺ ግን ለዛ ነገር እጅ መስጠት የለብሽም። ወደፊት ብቻ ተጓዥ አልኳትኝ። ማንንም አትስሚ ማንንም አትፍሪ ግን አንቺ መጀመሪያ እመኝበት። በዛ ነገር ሰው አነሳስቶሽ ምናምን አይደለም ያንን ነገር እያደረግሽው ከሰዎችም እየተጣላሽ የምታደርጊው። መጀመሪያ አንቺ እመኝበት። ያንን ነገር ለመስራት መረጃ መውሰድ አለብሽ። በቃ ሁሉን ነገር አውቀሽ ነው ያንን ነገር መግባት ያለብሽ አልኳት። ብዙዎቻችን ይሄ ነገር ያጋጥመናል በወደፊት ህይወታችን ማድረግ እየፈለግ ነው ትክክለኛው ህይወታችን ትክክለኛ ነገር እየሆነ እያወቅን ግን ሰው ምን ይለናል እያልን ብዙ ነገሮችን የተውን ሰዎች አለን። ይሄ እርግጥ ነው ያለ ነገር ነው ማለት ነው። ስለዚህ አንድን ነገር ለመስራት ስናስብ ና አንድን ነገር ለማድረግ ስናስብ ሰው ምን ይለኛል የሰው ልኝቷ ምናምን ሼም ሊይዘን አይገባም። ምክንያቱም የሆነ ነገር ለመጀመር ስታስቡ ና ስትጀምሩ ብዙ ቻሌንጆች ይገጥማሉ። የፋሚሊ ይሆናል፣ የጓደኛ ሊሆን ይችላል። በጣም ብዙ ነገሮች ሊገጥሙ ይችላሉ። እና ያንን ነገር ተቋቁመን እንዳለም ደግሞ ማውቀን ነው መስራት ያለብን እንጂ ምን ይሉኛል ጀምረ ነው ደግሞ የሆነ ነገር ብንባል ምናምን መተው የለብንም። በቃ ወስነን ነው የገባ ነው በዛ ነገር ወስነን መኖር ነው ያለብን። ስለዚህ ውዶቼ ሰው ምንኝ ለኛል እያልን ወደ ኋላ መቅራት የለብንም። እልኝታ ወደ ኋላ ያስቀራል። እልኝታን ወደ ኋላ ትተን እኛ ግን ወደፊት መጓዝ አለብን። በእርግጥ እኔም በዚህ ነገር ሙሉ በሙሉ ወጥቼበታለሁ ማለት አይደለም። እኔም አንዳንዴ እንደዚህ አይነት ነገር አለብኝ። ወደ በፊት ህይወቴ ደግሞ ከንም ነበረብኝ፣ ግን ቀንሻለሁ። ነገሮችን ሳይ ሰው ምን ይለኛል እያልኩኝ በጣም ብዙ ነገሮችን አጥቻለሁ። ዛሬ ላይ ትልቅ ቦታ ደርስ ነበረ፣ አላህ ካለው ማለት ነው። ግን ምክንያት ሆኖ ያስቀሩኝ ሰዎች ናቸው። ሰው ምን ይለኛል እያልኩኝ፣ ሰዎችም ሳይሆን በራሴ በቃ ይሉኛል ብዬ ስላሰብኩ ነው ወደኋላም የቀረሁት ማለት ነው። እንሻላ አሁንም ግን ትልቅ ቦታ የመድረስ ሀሳብም አለኝ። እንሻላ ደርሳለሁ። ደግሞ ያ ሁሉም ነገር ጊዜውን ጠብቆ ነው ማለት ነው። ስለዚህ ውዶቼ ይሄንን ሀሳብ ወደ ኋላ ትታችሁ ወደፊት ብቻ ተጓዙ። ሰው አሁ ሁሌም ምንም ይላል ሰው እና ለሉንታ ብለን ወደኋላ የቀራናቸውን ጊዜዎች እያሰብን ወደፊት ያለውን ጊዜ ደግሞ በራሳችን ብቻ በራሳችን አስብን ወስነን አምንንበት በዛ ነገር ወደፊት መጓዝ ነው ያለብን ማለት ነው። እና ውዶቼ እነዛ ለሰው ብለን ያሳለፍናቸው ጊዜዎች ይበቃሉ። አሁን ወደፊት እንጂ ወደ ኋላ ብሎ ነገር የለም። እነዛ ለሰው ብለን ያሳለፍናቸው ወርቅ የሆኑ ጊዜዎች መስዋዕት ሆነው አልፈዋል። አሁን ግን አሁን ግን የእኛ ጊዜ ነው፣ የራሳችን ጊዜ። የራሳችንን ጊዜ እያሳለፍን ህይወታችንን እያጣጣምን እንኖረላለሁ። አብራችሁኝ ስለቆያችሁ ከልብ ከልብ አመሰግናለሁ። ፋሚሊ፣ ሁንኝ፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም ደግሞ ማስተያየታችሁን ኮሜንት ላይ አስቀምጡልኝ። ባይ